አሁን የገጠመንን ወቅታዊ ችግር ሊመክት የሚችል የፖለቲካ መዋቅርና ሕዝብ እንዲኖር መሪዎች በልዩ ትኩረት ሊሰሩ ይገባል ሲሉ የአማራ ክልል ምክትል ርእሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የከፍተኛና መካከለኛ መሪዎች የ2017 በጀት ዓመት የስምንት ወራት የፖለቲካና ድርጅት ስራዎች እቅድ አፈጻጸም ግምገማ የማጠቃለያ መርሃ ግብር ተካሂዷል። ዘመኑ ይርጋው ላለፉት አራት ቀናት ሲካሄድ በቆየው የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የከፍተኛና መካከለኛ መሪዎች የ2017 በጀት ዓመት የስምንት ወራት የፖለቲካና የድርጅት ስራዎች እቅድ አፈጻጸም የግምገማ መድረክ ማጠቃለያ አመራ ግብር ላይ ተገኝተው መልእክት ያስተላለፉት የአማራ ክልል ምክትል ርእሰ መስተዳደር ዶክተር አብዱ ሁሴን በየደረጃ የሚገኙ መሪዎች በክልሉ የገጠመውን ቀውስ ሊመክት የሚችል አባልና ህዝብ እንዲፈጠር በልዩ ትኩረት መስራት ይገባል ብለዋል። አሁን የገጠመንን ችግር ሊመክት የሚችል አባል ሊመክት የሚችል ህዝብ መፍጠር ላይ ማረጋገጥ ያስፈልጋል። ይሄ የጸጥታ ችግር ደግሞ ወደ ኢኮኖሚያዊ ድቀት እያስገባን ስለሆነ እየለወጠ ነው ወይ የሚለውን እያመከነ ነው ወይ የሚለውን ማሰሪያ ነጥብ ነው የሚሆነው። የኢኮኖሚ ተጠቃሚነት ችግር የክልሉ ህዝብ መሠረታዊ ጉዳይ መሆኑን የገለጹት ምክትል ርዕሰ መስተዳድሩም፣ ይህንን ችግር ለመፍታት ደግሞ ለግብርናው ክፍለ ኢኮኖሚ ማደግ በልዩ ሁኔታ መስራት የግድ ይላል ነው ያሉት። የአማራ ክልል ችግር መንሴዎች ብዙ ምክንያቶች ቢኖሩትም የመጀመሪያው የኢኮኖሚ ተጠቃሚነት ችግርና የኢኮኖሚ ስብራት ነው። የክልሉ የኢኮኖሚ ተጠቃሚነት እየተረጋገጠና ምናልባትም ለሚቀጥሉ ታስር ዓመታት አጠቃላይ ሸሩ በግብርና አስቆረ የሰው ኃይሉም በዚህ ውስጥ የሚሳተፍ ስለሆነ የኑሮ ውድነቱንም የሚቀንሰው ግብርናው ላይ ስንሰራ ከግብርናውም ሰብልማት ላይ ስንሰራ ስለሆነ ምንም መውጫ መንገድ የለን። ዛሬ ላይ 52 ፐርሰንቱ የኢኮኖሚው የክልሉ ኢኮኖሚ ግብርና ላይ ስለሆነ ከግብርና ሰብል ልማት ላይ ስለሆነ ይህንን ፖለቲካዊ ትርጉም ሰጥተን ከኢኮኖሚዊ ትርጉምነቱ ባሻገር መስራት ያስፈልጋል። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ በበኩላቸውም መሪዎች ከንድፈ ሀሳብ ባሻገር ተጨባጭ ለውጥ እንዲመጣ መስራት አለባቸው ብለዋል። ለዚህ ደግሞ ቅንጅታዊ አሰራር ማዳበር እንደሚገባ ነው የተናገሩት። ዝም ብሎ በንድፈ ሀሳብ ብቻ ይህንን እንስራ ይህንን አንስራ ማለት አይደለም የምንፈልገው እኛ መሬት ላይ ያለውን ተጨባጭ ሁኔታ በደንብ ፈልፍሎ መለየት ችግሩንም ማለት ነው ስኬቱንም ሰው ለማስተካከል ሙሉ ጊዜን ሙሉ አቅምን እዛ ላይ ትኩረት ማድረግ በጣም አስፈላጊ ነው የሚለውን ጥቅል ሀሳብ ለመስጠት ፈልጌ ነው። ስለዚህ ቅንጅት ያስፈልጋል፣ መደጋገፍ፣ ትብብር ያስፈልጋል የሚባለው ነገር ሁልጊዜ በተግባር መዋል በጣም መልካም እንደሆነ መውሰድ ነው። መንግስት ሰራተኛውን፣ አመራሩን ካስተባበርን፣ ቀበሌ ላይ ብዙ ሰራተኛ አለ፣ ቀበሌ ላይ ብዙ አመራር አለ፣ ወረዳ ላይ ብዙ ሰራተኛ አለ። ይህንን ሀይል ማነቃነቅ ይጠይቃል። ብልጽግና ፓርቲ እንደ ሀገር ሁለንተና እድገትን ለማምጣት የተለያዩ ኢኒሽቲቭዎችን ቀርጾ እየተገበረ መሆኑን የገለጹት አቶ ኤርጋም፣ የተቀረጹ ኢኒሽቲቭዎች በየአካባቢው ውጤታማ እንዲሆኑ መሪዎች ትልቅ ኃላፊነት አለባችሁ ብለዋል። ኢኒሽቲቭዎች ላይ እዚህ የሌማት ትሩፋት ጋር ተያይዞ አማራ ክልል ላይ ብዙ ስራ ይጠይቃል። ይሄ ፓርቲ መዋቅር እየገመገመ በተጨባጭ አርሶ አደሩ ላይ ኢቭን ከተማ ኗሪው ላይ እዛ ውሃ አለ መሬት አለ የሆነው ጓሮ አለ ያን ሁሉ ስናየው ሁሉም ሀብት ነው፣ ሁሉም ጸጋ ነው። ያንን ወደ መልካም ነገር መቀየር ምን ጊዜም የፓርቲ መዋቅር ስራ እንደሆነ እንድትወስዱ ነው። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የከፍተኛና መካከለኛ አመራሮች የበጀት ዓመቱ የስምንት ወራት እቅድ አፈጻጽም ግምገማ ተጠናቋል።